በልቤ የሞላው ነገር ይሄ ቲም ወይም ይሄ ስብስብ ይሄ ህብረት ሞር እንግዲህ የጸሎትን ነገር ማቀጣጠል በጸሎት የእግዚአብሔርን ፊት በመፈለግ የእግዚአብሔር ክንድ በእያንዳንዳችን በግል ህይወታም ላይ እንዲሁም በቤተ ክርስቲያን ላይ እግዚአብሔር እጆን እንዲዘረጋ ስራውን እንዲሰራ ታላላቅ ነገሮች እንዲገለጡ የሚጸልይ ህብረት ስለሆነ ሞር በልቤ ውስጥ የሞላው ነገር ስለ ጸሎት ነው። እና በአጭሩ ስለ ጸሎት ዛሬ ኢንከሬጅ ለማድረግ እናንተ ከእግዚአብሔር ቃል እናገራለሁኝ። የአንድ ሶስት የባይብል ክፍሎች ብቻ ነው የምጠቀመው። በደንብ እንግዲህ ልባቸውን ከፍታቸው የእግዚአብሔርን ቃል ሕያው እና የሚሰራውን እንድታደምጡኝ በጌታ ፍቅር አሳስባለሁኝ። ቀጥታ ወደ መጀመሪያው ቃል እሄዳለሁ። አንደኛ ተሰሎንቄ ምዕራፍ አምስት ቁጥር በአስራ ሰባት ላይ ነው የምፈልገው ሀሳብ ያለው አንደኛ ተሰሎንቄ ምዕራፍ አምስት ቁጥር አስራ ሰባት ከቁጥር አስራ ስድስት ጀምሮ በጌታ ስም አንበዋለሁ እንዲህ ይላል ሁል ጊዜ ደስ ይበላችሁ ሁል ጊዜ በየዕለቱ በየቀኑ ደስ ይበላችሁ ሳታቋርጡ ጸልዩ በሁሉ አመስግኑ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ምን ማድረግ ሳናቋርጥ መጸለይ የእግዚአብሔር ፈቃድ በክርስቶስ በኩል ለእያንዳንዳችን ይሄ ነው ይሄ መጸል ሳያቋርጡ መጸለይ የእግዚአብሔር ፈቃድ ነው ሳያቋርጡ ሁልጊዜ የእግዚአብሔርን ፊት መፈለግ በመጽሐፍ ቅዱስ ከተነገሩ የእግዚአብሔር የተገለጠ ፈቃድ ተብለው ከተነገሩ ነገሮች አንደኛውና ዋነኛው ጸሎት ሃሌሉያ፣ ክብር ለጌታ ይሆን። ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይሄ ነገር አለ። ይሄ ነገር የእግዚአብሔር ፈቃድ ነው። ሃሌሉያ። የምታደርጉት እንደዚህ ዋጋ የምትከፍሉበት በቀንም በሌሊትም ጌታ በሰጣችሁ እድል ሁሉ ወደ አምላካችሁ የምትጮሁበት ጉዳይ፣ ድምፃችሁን የምታሰሙበት ጉዳይ የእግዚአብሔር ፈቃድ ነው። አሜን። ሃሌሉያ! የእግዚአብሔር ፈቃድ ነው በክርስቶስ ኢየሱስ ወደ እናንተ ይሄ ነው የእግዚአብሔር ፈቃድ አለ። ስለዚህ ይሄ እያደረግን ያለ ነው እያደረጋችሁ ያላችሁት በግልም እንደዚህ ደግሞ በማህበርም በመሰባሰብ ታደርጉት ነገር፣ አንደኛ እንድትገነዘቡ የፈለግኩት እንዲቀርላችሁ የፈለግኩት የእግዚአብሔርን ፈቃድ እለት እለት እየፈጸማችሁ ነው የእግዚአብሔርን ፈቃድ እንዳንድ የተወደደ የእግዚአብሔር ልጅ እንደዳነ በክርስቶስ እንደዳነ የእግዚአብሔር ልጅ እንደሆነ የክህነት እድል እንደተሰጠው፣ ሀሌሉያ የወንጌል አደራ እንደተሰጠው ሰው ሀሌሉያ የእግዚአብሔርን ፈቃድ እያደረጋችሁ፣ ሀሌሉያ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ ነው አለ። ሳታቋርጡ የመጸለይ ጉዳይ እንግዲህ ይህንን ነው አንድ ተሰሎንቄ ምዕራፍ አምስት ቁጥር አስራ ሰባት የሚያስተምረን ወይም የሚተውልን የሚናገረን ሃሌሉይ ስለዚህ፣ በደንብ በማስተዋል ልትሰሙኝ ይፈልጋለሁ። እያደረጋችሁ ያላችሁት ነገር ወይም እየተለማመዳችሁ ያላችሁት ይህ መንፈሳዊ ልምምድ ይህ ሳያቋርጡ የመጸለይ ሳያቋርጡ የእግዚአብሔርን ፊት የመፈለግ ጉዳይ የእግዚአብሔር ፈቃድ ነው። ሃሌሉያ ክብር ለጌታ ይሁን፣ ክብር ለአምላካችን። ስለዚህ እንደዚህ እንዲሰማችሁ ይፈልጋለሁ። እያንዳንዳችሁ እንደተወደዱ እግዚአብሔር ልጆች እያንዳንዳችሁ ሃሌሉያ የእግዚአብሔርን ፈቃድ ደሞመንት ስትንበረከቁ ደሞመንት አንደበታችሁን በአምላካችሁ ፊት እንደ እግዚአብሔር ቃል ወይም ጋር አላይን በሆነ መልኩ ስትጸልዩ፣ ስትናገሩ፣ ስታውጁ፣ ስትማጸኑ፣ ስትማለዱ ሌሉያ የእግዚአብሔርን ፈቃድ እያደረጋችሁ ይህ የእግዚአብሔር ፈቃድ ነው አለ ሳያቋርጡ የሚጸለይ ሌሉ ሌሉ እንዲሁ ንፋስ እየሰማቸው አለም ወይም አንድ ሃይማኖታዊ ልምምድ እየፈጸማቸው አለም ወይም ላይክ ዝም ብሎ ሃይማኖታዊ ሪችዋል ወይም እንደምንፈጽም አይነት ነገር እንዲሰማቸው አልፈልግም። እንዲሰማቸው የምፈልገው የእግዚአብሔር ፈቃድ ነው፣ የተገለጠ የእግዚአብሔር ፈቃድ ነው። ጸሎት ጣሜ ሀሌሉ ጸሎት የተገለጠ የእግዚአብሔር ፈቃድ ነው። የፕሮግራም ማዳረሻ የፕሮግራም ብዙ ጊዜ በተለያየ ሎካል ቸርች እንደሚደረገው አንዳንድ ሰዎች ል ያዝናል የጸሎቱ ሰዓት አይ የጸሎቱ ሰዓት ካለፈ በኋላ ወይም በቃ ደርሳለሁ ምናምን ይላሉ። ብዙዎች የጸሎቱን ሰዓት እድሉን አይጠቀሙም። ቅዱሳን ራሱ በየንበቱ ወደ ተለያየ ሎካል ቸርች ሲሄዱ አይጠቀሙም ያን እድል። ምክንያቱም በዚህ አልተረዱትም ይ ጊዜ መጸለይ ጉዳይ በጸሎት ውስጥ ትልቅ የእግዚአብሔር ክንድ እንደሚያልፍ ከእግዚአብሔር ጋር ህብረት ማድረግ እንደሆነ መገናኘት እንደሆነ አምላክን ማውራት እንደሆነ ለአምላክ ጉዳይን ማሳወቅ እንደሆነ፣ ሀሌሉያ መለኮታዊ ጣልቃ ገብነትን የእግዚአብሔርን ክንድ መጋበዝ እና አልችልም ብሎ አምላክ በሕይወታቸው ውስጥ የመጥራት ዕድል እንደሆነ ጸሎት እየተረዱ አይመስለኝም። ስለዚህ ግድ የለም ብለው ሪላክታንት ይሆናል። ሲያልፍ በቃ ለመድረስ ወይ አምልኮ ላይ ደርሳለሁ ወይም ቃል ሲሰበክ ደርሳለሁ የሚል አይነት እንደዛ አይነት ነገሮችን እንሰማለው። ፕራክቲካሊም ደግሞ ጌታ በሰጠኝ ድል ቤተክርስቲያን ውስጥ በቆየበት አጋጣሚ ይሄን አያለም። እናንተ ግን ሀሌሉ በዚህ ዘመን እውነት እግዚአብሔር አንቅቷቸዋል። አሁንም ደግመን አንቃን እያለች ሪቾስ ጸል ነበረ እንግዲህ ስትጀምር በእውነት ይሄ የእግዚአብሔር ፈቃድ እየተለማመዳችሁና እያደረጋችሁ ያለበት ሞመንት ነው። እግዚአብሔር ለዘላለም ይህንን አይውሰድባቸው። አሜን። በሩ እውነቴን ነው። ላ አይውሰድባቸው። እግዚአብሔር ለዘላለም ይህንን ያብዛላቸው። ስለዚህ ምንድን ነው፣ ሳታቋርጡ የመጸለይ ጉዳይ አለ። ሀሌሉያ የእግዚአብሔር ፈቃድ ነው ብሎ ይነግረናል። ቀጥታ ቶሎ ወደ ሁለተኛው የባይብል ቨርስ ሄዳለው። ሉቃስ አስራ ስምንት ምዕራፍ አንድ ላይም የጌታችን የኢየሱስ ክርስቶስ ትምህርት ይህንኑ በአጽንኦት ይናገራል። ሃሌሉያ ክብር ለጌታ ይሁን። ሉቃስ ምዕራፍ አስራ ስምንት ላይ ከቁጥር አንድ ጀምሮ እንዲህ ይናገራል። እንግዲህ ይሄ ሊትራሊ የሊቀ ካህናችን ትምህርት ነው። ሃሌሉ የእምነታችን ሐዋርያ ትምህርት ነው። እሱ ነው እንግዲህ የሚናገረው እንዲህ ብሎ ሳይታክቱም ማለት ዘወትር አያችሁ፣ ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። ሉ ሳይታክቱ፣ ሳይሰልቻቸው፣ ሃሌሉያ ሳይደግሙ፣ ይህንን ነገር እንዲያበዙት በእውነት አይ ይሄ ነገርስ በቃ ለተወሰነ ጊዜ ነው እንጂ ብለው እንዳያቆሙት፣ እንዳይታክቱ ዘወትር እንዲጸልዩ እንዲገባቸው ተገቢ እንደሆነ ኢየሱስ ክርስቶስ ዘውትር መሰለኝ ተገቢኛዋል አንተ ኢየሱስ ጌታ ነው፣ አሜን አለባት። ከዛ በኋላ ምሳሌውን ነው የሚነግራት ነው እንዲህ ሲል፣ በአንዲት ከተማ እግዚአብሔርን የማይፈራ ሰውን የማያፍር አንድ ዳኛ ነበራል። በዚያች ከተማ አንዲት መበለት ነበረች። ወደ እርሱም እየመጣ ሰዓት ከባለ ጋር ፍረድልኝ ትለው ነበረ። አያሌ ቀንም አልወደድም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር እናንተ ጸሎታችሁ እግዚአብሔርን የማይፈራ ሰው ራሱ በጸለያችሁበት ጉዳይ እንዲንቀሳቀስ እንደሚያደርገው ታውቃላችሁ። እግዚአብሔርን የማይፈራ ሰውን የማያፍር ሰው ያንቀሳቀሰው ምንድን ነው ካላችሁኝ፣ ይኸውላችሁ ሳታክት እሷ እየሄደች ለምን እና ስለ ጸሎት ነው እንግዲህ፣ ከላይ የተናገረ ያለው፣ ምክንያቱም ሳይታክቱ ዘውትር እንዲጸልዩ የሚል ምሳሌ ነገራቸው ነው የሚለው እንዲገባቸው። ከዛ በኋላ እንዲ ያለ እግዚአብሔርንም ባልፈራ ሰውንም ባላፍር ይቺ መበለት ስለምታደክመኝ ሁልጊዜ እየመጣች እንዳታውከኝ እፈርድላት አለው አለ ይላል። ጌታም አለ ይላል። ከዛ በኋላ አመፀኛው ዳኛ ያለውን ሰው ሀሌሉያ! ይሁላችሁ ጌታ እኮ ነው የሚለው ጌታ አለ ብሎ ነው እንደውም ቃሉ የሚናገረው። አመፀኛው ዳኛ ያለውን ስሙ እንግዲህ ያለውን ተመልከቱ። ሰው ማይፈራ ሰው እግዚአብሔርን ማይፈራ ሰው ያለውን ተመልከቱ እግዚአብሔር አለ። ከዛ ቀጥሎ ቁጥር አስራ ሰባት ላይ ነኝ ያለሁት፣ ቁጥር ሰባት ላይ ነኝ ያለሁት። እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸው ምን መቼ መቼ ቀንም በቀንም ለሚፈልጉት በሌሊትም ለሚፈልጉት ጸንታው ለሚፈልጉት ሀሌሉያ፣ ሳይደግሙ ለሚፈልጉት እግዚአብሔር እውነት ነው የሚመልስ ሰምቶ በእሳት የሚመልስ አምላክ ነው ብለው ቀንና ኔ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸው ምን ብሎ ይናገራል? ሀሌሉያ፣ እላችኋለሁ ፈጥኖ ይፈርድላቸዋል። አሜን በሉ ፈጥኖ የሰማቸውን ፈጥኖ ይመልስ። ኢየሱስ ክርስቶስ ጌታ ነው። ጸሎትን ራሱ ጸሎትን ያስተዋወቀን ጸሎትን ያወቅንበት ምክንያት እኮ የሚሰማ በሰማይ ስላለን እንጂ ጸሎት የሚባል ልምምድ ውስጥ አንገባም ነበር። የሚሰማ በሰማይ ባይኖር የሚሰማ ብቻ ሳይሆን ሰምቶም የሚመልስ በሰማይ ስላለ እኮ ነው ጸሎት የሚባለውን ነገር የተዋወቅ ነው። ሃሌሉያ! ኢየሱስ ጌታ፣ ሰምቶ የሚመልስ አምላክ ሰምቶ በእሳት የሚመልሳል ሃሌሉያ ኤርሚያስ የሚነግረን ይችላለን ኤርሚያስ ሰላሳ ሶስት ሶስት ላይ የሚነግረን እሱን ወይ ጮ ካለ በኋላ ምንድን ነው ቀጥሎ የሚ እመልስላ ነው አለቀለቅ መልሳክን እግዚአብሔር ራሱን ኢንትሮዲውስ አድርጓል ኦልሬዲ ሃሌሉያ ኢየሱስ ጌታ ኢየሱስ ጌታ። ስለዚህ ምን አላቸው? ምን አለ ለሚታገሳቸው ምርጦቹ ቀንና ለሊት ወደ እርሱ ለሚጮሁ ቀንና ለሊት አባቶ ለሚሉ ቀንና ለሊት እግዚአብሔር በዚህ ዐመፅ ቁጣ የተለያየ ነገር በበዛበት አሁን ጆሮ ጭቁ የሚያደርግ ነገር በበዛበት ቤተ ክርስቲያንን ጨምሮ ድንዛዜ በበዛበት በዚህ ጊዜ ላይ እናንተን አንቅቶ የምትጮትን ቀንና ለሊት ለምትጮሁ ለእናንተ ለምርጦቹ እግዚአብሔር እፈርዳለው፣ መልሳለሁ። አሜን። እኔ እንግዲህ የትንቢትም መንፈስ አለብኝ፣ እንዲህ በላቸው ብሎኛል። ንፋስ እየጎሰማችሁ አይደለም በላቸው ብሎኛል። ንፋስ እየጎሰማችሁ አይደለም ብሏል። ሃሌሉያ! ንፋስ እየጎሰማችሁ አይደለም ፈቃዴን እያደረጋችሁ ነው ብሎኛል። ሃሌሉያ! ቅድም እንደነገርኳቸው የእግዚአብሔር ፈቃድ ነው አለ። ሳታቋርጡ የመጸለይ ጉዳይ ጸሎት፣ የሁለተኛው ሁለተኛው ልተወላችሁ የፈለግኩት ሀሳብ በዚህ በሉቃስ አንድ በሉቃስ አስራ ስምንት አንድ እስከታች ስታነቡት ሁለተኛው ሀሳቤ ምንድን ነው? እግዚአብሔር ይመልስላችኋል ሀሌሉያ! በዚህ የሚደረግ ማንኛውም እንደ እግዚአብሔር ፈቃድ የሆነ ጸሎት እግዚአብሔር ፈጥኖ ይፈርድላቸዋል፣ ይመልስላቸዋል። በዚህ ቃል መሰረት አሜን በሉ። አሜን፣ አሜን። ሀሌሉያ! ኢየሱስ ክርስቶስ ጌታ ነው። የመጀመሪያ እግዚአብሔር ፈቃድ ነው። የመጀመሪያው ሀሳቤ ጸሎት ሳያቋርጡ የመጸለይ ጉዳይ፣ ሁሌ የመጸለይ ጉዳይ፣ ሳይታክቱ የመጸለይ ጉዳይ የእግዚአብሔር ፈቃድ ነው። ሁለተኛው ሀሳቤ ምንድን ነው እግዚአብሔር ሌሊትና ቀን ወደ እርሱ ለሚጮሁ ሀሌሉያ ለሚታገሳቸው ምርጦቹ ይመልስላቸዋል፣ ይፈርድላቸዋል። ሀሌሉ በጌታ በኢየሱስ ክርስቶስም ይፈርድላቸዋል። በውስጤ ይመጣል። ከህብረቱ ባለፈ በግል እየጸለያችሁበትን ጉዳይ እግዚአብሔር እኔ ፈርዳለሁ ይለኛል። አይዶኖ ፈርዳለሁ፣ ፈርዳለሁ። እኔ ብይን እሰጥበታለሁኝ ሚሮስ ሳይድ ላኢንልጋ እ ምልክለው እያለኝ ነው። እ ምልክላቸለው እያለኝ ነው። በግላችሁ በጸለያችሁበት ጉዳይ ነው። ራይት ናው በመንፈስ ይመጣል እግዚአብሔር በጸለያችሁበት ጉዳይ ላይ አሁን ባሉ ከዚህ ደቂቃ ጀምሮ ባለ ጊዜ ላይ እግዚአብሔር እንደሚያመጣ እየተናገረኝ ነው። ለአንዳንዶቻችሁ መታሰቢያ ነው። ሀናንም አሰባት የሚለው ቃል በውስጤ ይመጣል ጸሎታችሁ ውስጥ እግዚአብሔር አሰናተች የሚያሰኝ ነገር በኢየሱስ ክርስቶስ በፊት ሊሆን። ሀሌሉያ እሱታ የመታሰቢያው ዘር ሆነለት። የመታሰቢያው ሳምንት ሆነለት። ሆነለት ሆነለት እያለ ሀሌሉያ። ስለዚህ እኔና ለሊት ለሚጮሁ ለምርጦቹ አለ አይፈርድላቸውምን? አለ እላቸዋለሁ፣ ፈጥኖ ለዛው ፈጥኖ ለዛው ፈጥኖ ለዛው ሳይዘገይ ኢየሱስ ፈጥኖ ይፈርድላቸዋል ወይ? ሀሌሉ የመጨረሻው ሀሳቤ ያለው በያዕቆብ መጽሐፍ ላይ ነው። ኢየሱስ እና ወደ ጸሎት እንሄዳለን። ኢየሱስ ክርስቶስ ጌታ ነው። መንፈስ እያገለገለን እንደሆነ ይሄ ፌመስ ስክሪፕቸር ነው። ሁላችንም ብዙ ጊዜ ጸሎትን ስናስብ የምንጠቀምበት ነው። በግላችንም በቤተ ክርስቲያንም ብዙ ጊዜ ሰምተነዋል። ባይ ዘ ዌይ ማነባቸው ስክሪፕቸሮች የማታውቋቸው ሳይሆኑ አንዳንዶቻችሁ እንግዲህ በዚህ ውስጥ ያላችሁን መረዳት እግዚአብሔር ያጸነዋል። ከኔ የተሻለ መረዳት ያላችሁ ሰዎችም እንዳላችሁ በብዙ ጌታ የምታገለግሉ እንዳላችሁ አውቃለሁ። ይህን ቃል ስትሰሙ አሌሉያ ኢየሱስ ክርስቶስ ጌታ ነው። ለአንዳንዶቻችሁ ያላችሁን መረዳት ኮንፈርም ያደርግላቸዋል። አንዳንዶቻችሁን ያነቃቸዋል። አንዳንዶቻችሁን ደግሞ ከዚህ በኋላ ሃሌሉያ፣ በእናንተ መጸለ ጸሎት ምን ያህል ፓወርፉል እንደሆነ እግዚአብሔር በእናንተ እንዴት እንደሚሰራ፣ እግዚአብሔር እንዴት እንደሚጠቀምባችሁ በዚህ መረዳት ህይወታችሁና ጸሎታችሁ እንድትቀጥሉ ይረዳል ብዬ ተስፋ አደርጋለሁ። ኮምን ነው ያልኩበት ምክንያት ትፈወሱም ዘንድ ዘንድ እያንዳንዱ ስለሌላው ይጸልይ ይላል። ሌሉ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ የጻድቅ ሰው ጸሎ አልነገርኳቸውም ሶሪ ያዕቆብ አምስት ላይ ነው ያለሁት ያዕቆብ አምስት ከአስራ ስድስት ጀምሮ ነው እያነበብኩ ያለሁት ዋናው ሀሳቤ አስራ ሰባት ነው ላይ ነው ያለው የመጨረሻው ሀሳቤ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ ያዕቆብ አምስት ቁጥር አስራ ስድስት እርስ በርሳችሁ በኃጢአታችሁ ተናዘዙ ይጠቀሱም ዘንድ እያንዳንዱ ስለሌላው ይጸልይ። ሀሌሉያ! አይገርም! እርስ በርስ እንኳን እንድንጸልይ ከሆ እናንተ አሳይመን ተሰጥቶናል። ኢየሱስ ጌታ፣ ሀሌሉያ! እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ሀይል ታደርጋለች። ሀሌሉያ! የጻድቅ ሰው ጸሎት በስራዋ እጅግ ሀይል እጅግ ውጤት አላት፣ ሀይል አላት፣ የምትሰራው ስራ አላት። ሀሌሉያ! እዛ በኋላ ልቀጥል። ኤልያስ አለ ወይዬ ወይዬ እንደኛ የሆነ ሰው ነበር። በቃ አለቀ። እንደኛ የሆነ ሰው ነበር። ዝናብ በምድርም ላይ ሶስት አመት ከስድስት ወር አልዘነበ። ሁለተኛም ጸለየ። ሰማዩም ዝናብን ሰጠ ምድሪቱም ፍሬዋን አበቀለች ሰማይም ዝናብን ሰጠ ምድሪቱም ፍሬዋን አበቀለች ሰማይም ዝናቡን ሰጠ ምድሪቱም ፍሬዋን አበቀለች በምን በጸሎት ኢየሱስ ጌታ ኢየሱስ ጌታ ኤልያስ እንደኛ የሆነ ሰው ነበረ አሁን አያችሁ የጸሎት ገደባችሁን ካስማቸውን እንድታሰፉት ነው የማሳቤ፣ እሱ ነው። ኤልያስ እንደኛ ሰው ነበረ፣ በዘጠኝ ወር የተወለደ እንደኛው ሰው ነበረ። ሰማይ ዘጋ፣ ሰማይ ከፈተ፣ ምናምን ሲባል እናንተ ይሄ ነገር ከናንተ በጣም የራቀ ነገር። እናንተ ለዛውም የአዲስ ኪዳን አማኞች፣ ቀጥታ ዳይሬክት አክሰስ በክርስቶስ በኩል እግዚአብሔር ያገኛችሁ ሰዎች ገደባችሁን አንሱ። ትልልቅ ነገር አትፍሩ በላቸው ነው ያለኝ። ሃሌ ሉያ ኤልያስ እንደኛ ሰው ነበር፣ እንደኛ ሰው ነበር። ኢየሱስ ጌታ ስድስቶን አልዘነበም። ከዛስ ሁለተኛ ሲጸልይስ ሰማዩም ዝናቡን ሰጠ። በእናንተ ምክንያት በኤክሌሽያ ምክንያት በኢየሱስ ክርስቶስ ስም በአካሉ የሚወጣ ሪቫይቫል አለ። አሜን በ ሰማዩም ዝናቡን ሰጠ ነው። ፍሬዋን አበቀለች አለ። ምድሪቱ ምን አደረገች? አበቀለች በምን በጸሎት ሀሌሉያ። በዚህ የጸሎት ክብረት የሚሰራው ትልቅ ነገር አለ። ህደባችሁን አንሱ፣ አትከልከሉ። ሰማይ ተዘግቷል፣ እንደገና ሰማይ ከፍቷል። ይህ ሁሉ የሆነው በጸሎት ነው በምን አይነት ሰው እንደኛ ሰው በሆነ በኤልያስ እንደኛ ሰው ነበረ ሃሌሉያ ስለዚህ እግዚአብሔር ትልልቅ ነገር በእናንተ ሊሰራ ኢየሱስ ክርስቶስም ይሄንን እድል ይሄንን ሲዝን ይሄን ትልልቅ ራእዮች ለቤተ ክርስቲያን የሚሆኑ ለትውልድ የሚሆኑ የሚሆን የእግዚአብሔርን ዱካ ተከትለው እንዲሄዱ እግዚአብሔርን እንዲፈሩ እግዚአብሔር እንዲያውቁ የክርስቶስ ወንጌል እንዲዳረስ ምክንያት ሊያደርገው ሰፊ ሰፊ ነገር ለመስራት ልባቸው እንድትከፍቱ አይመሯቸው እንድትከፍቱ እንደኛ ሰው ነበረ ብሎ የሚነግር ለዚህ ነው። አሌሉያ አሜን አሜን አሜን አሜን አሜን አሜን ሀሌሉያ። ስለዚህ ምድር ፍሬዋን ትሰጣለች። በእናንተ ምክንያት የሚበቅል ነገር አለ። ሰማይ ዝናብ ሰጥቷል፣ ምድር ፍሬዋን አበቀለች። ላይ የሚበቅል የሚነሳ ሪቫይቫል አለ። ቤተክርስቲያን ትጎበኛለች። እንደገና ቤቴ የጸሎት ቤት ይባላል ብሎ ክርስቶስን ውስጡን የበላው ያ ነገር፣ ጅራፍ እንዲያነሳ ያደረገው ያ ነገር የመሸቀጫ ከመሆን ቤተ ክርስቲያን ወጥታ የጸሎት ቤት መሆን ካለባት በእናንተ ሃሌሉያ፣ በእናንተ እግዚአብሔር ትልቅ ስራ ይሰራል። አሜን በሉ፣ አሜን በሉ። እውነቴን ነው የምላችሁ። ገበታውን ገለበጠዋል፣ ሸቀጥ የሚሸቅጡበትን እዛ ያንን ያንን። ይሆላችሁ እንደዚህ አይነት ፓሽን ይዞ የመጣው ለምንድን ነው? ቤቱ ሲያየው የመጎብኛ ቤት ቤተ ክርስቲያን የመጎብኛ ቤት የእግዚአብሔር ቤት የመጎብኛ የእግዚአብሔር ቤት የመጸለያ፣ የመጽናኛ፣ የመፈወሻ ቤት እግዚአብሔር የመፍሪያ እግዚአብሔር የማወቂያ የእግዚአብሔርን ጥበብ መቆያ ቤት መሆን ሲገባው ሌላ ሆኖ ሲያገኘው ያለበጠውና ከአሁን ወዲህ ቤቴ የጸሎት ቤት ነው መሆን ያለበት። አሌሉ ኢየሱስ የጸሎት ቤት ነው መሆን ያለበት። የእግዚአብሔር ቤት ኢየሱስ ክርስቶስ ጌታ ነው። ለዛ ምክንያት ያደርገቸው ለዛ ምክንያት ያደርጋቸዋል። ለብዙ ድንዛዜ መነሳት ምክንያት ያደርጋቸዋል። ለአካሉ መነሳት ምክንያት ያደርጋቸዋል። በያላችሁበት አጥቢያ ላይ ሀሌሉያ፣ እሳት እምትቀሰቅሱ ቤቱ ወደ ጸሎት ቤትነት እንዲመለስ በያላችሁበት ሀገር፣ በያላችሁበት ስፍራ፣ በምትሰሩበት ቦታ፣ በእናንተ አካባቢ ላይ ይህንን የጸሎት ሪቫይቫል ያደሰዋል። ሀሌሉያ፣ ያድሰዋል። የዛኔ እግዚአብሔር ፊት ይገለጣል። የዛኔ እግዚአብሔር ፍቃድ በሙላት ይገለጣል። የዛኔ እግዚአብሔር ያለውን ማለት እንችላለን። ሀሌሉያ። እግዚአብሔር የሚለውን ብቻ ለትውልድ ማስተላለፍ እግዚአብሔር ያለውን ብቻ ለትውልድ መስበክ መናገር እንችላለን። ሃሌሉያ። ስለዚህ ቤቴ የጸሎት ቤት ይባላል ብሎ ተናም ኢየሱስ። ስለዚህ ለዛ ነገር ምክንያት ኤክሌስያ እንዲሁም እግዚአብሔር አስነስቷቸዋል። እያንዳንዳችሁ እንደ ብልት በምታዋጡት አካል ይገነባል። አካል የለበሰ ነገር ሆ ሃሌሉያ። አካል ለብሶ በዚህ ራእዮች ውስጥ እዚህ እናንተ ውስጥ በተጸነሰው በእያንዳንዳችሁ ተባብር ውስጥ ያለ ትልልቅ ነገር ሃሌሉያ፣ እንዳትፈሩት ኤልያስም ሰው ነበረ በላቸው ነው ሚለ እንዳትፈሩት፣ ኤልያስም ሰው ነበረ። ዘጋ ከፈተ። ይሄ የአዲስ ኪዳን ሃሌሉያ፣ የአዲስ ኪዳን ኦቶሪቲ ለልጆቹ የተሰጠ ነው። እንደውም እንዳጸናላችሁ ከፈለጋችሁ ጣሉ። እንደዚህ ብሎ ይናገራል። በምድር የምታስሩትም በሰማይ የታዘር ይሆናል። በሰማይ የምትፈቱት ሃሌሉያ በሰማይ የታ ዲስስን ኦቶሪቲስ ጊቨን ለሁላችንም ለእግዚአብሔር ልጆች ተሰጠ። አሌሉያ እግዚአብሔር የም ያስዋል፣ የሚትፈት ይፈታዋል። ትልልቅ ነገር ለመስራት ተዘርጎ ለትውልድ በረከት ትሆናላችሁ። ቤቱ የጸሎት ቤት እንዲሆን ለማጽዳት እናንተን እንደ ምክንያት ይጠቀማል። የጌታ ጸጋ ከእናንተ ጋራ ነው። በኢየሱስ ክርስቶስ ስም ይሄ በእናንተ ላይ ሆኗል። ሃሌሉያ! እንግዲህ ሀሳቢን ጠቅለል ሳደርገው እንደዚህ ነው። አንደኛ የመጀመሪያው አንደኛ ተሰሎንቄ ላይ ባነበብነው መሰረት ምንድን ነው ጸሎት፣ ሳታቋርጡ የመጸለይ ጉዳይ ንፋስ የመጎሰብ ጉዳይ አይደለም፣ የእግዚአብሔር ፈቃድ ነው፣ የተገለጠ የእግዚአብሔር ፈቃድ ነው። ሳያቋርጡ መጸለይ ሁለተኛ፣ ሉቃስ አንድ ሉቃስ አስራ ስምንት ከአንድ ጀምሮ ያለውን ያነበብኩት በዛ መሰረት ደግሞ እግዚአብሔር ቀንና መሬት ስለሚጮፉ ፈጥኖ ይፈርድላቸዋል። እግዚአብሔር እያንዳንዱን ነገር ይመልስላቸዋል። ሁለተኛው ሀሳቢ ሲሆን ሶስተኛው ሀሳቢ ተዘርጎ አስፉ። ኤልያስን እንደኛ ሰው ነበረ። ሶስት ነገር ነው የተውኩላችሁ። ኤልያስን እንደኛ ሰው ነበረ። ምድር እንድታፈ ሆነ፣ ዝናብ እንዲመጣ ምክንያት ሆነ። ምድር ዘጋ ከፈተ። ኦቶሪቲው ተገለጠ። ስለዚህ እናንተ እንደ አዲስ ኪዳን ካህናት በኢየሱስ ክርስቶስን ይሄ ኦቶሪቲ ይገለጥባቸዋል። ራእያቸውን አስፉ። ገና ትልልቅ ነገር በእናንተ ይሰራል። ቤቱ ወደ ጸሎት ቤት ይመለሳል በጌታ በኢየሱስ ክርስቶስ ስም። ስለሰማችሁኝ አመሰግናለሁኝ። አሁን ርቸው በምትመራን መልኩ ወይን ጸል ያለን። ሃሌሉያ።